ሰላም ጤና ይስጥልን። የተከበራችሁ ተመልካቾቻችን እንደምን ቆይታችኋል? ይህ ከብስራት የዩቲዩብ ቻናል ወደ እናንተ የሚደርስላችሁ የሀገር ውስጥና የባህር ማዶ መረጃዎቻችን ናቸው። አብራችሁ እንድትቆዩ ግብዣችን የአክብሮት ነው። መረጃዎቹን ቤዛቤት አራጌ እየነገርኳችሁ አብሬያችሁ የሚቆይን የሚሆነው የግል ትምህርት ቤቶች ላይ የክፍያ ጭማሪ ወላጆችና ትምህርት ቤቶች ካልተግባቡ ውሳኔ የሚሰጠው የአዲስ አበባ ከተማ አስተዳደር የትምህርት ስልጠና ቁጥጥር ባለስልጣን መሆኑ ተነግሯል። የተደረገው 65 በመቶ የዋጋ ጭማሪ ጣሪያ መሆኑንም ባለስልጣኑ አስታውቋል። በአዲስ አበባ ከተማ አስተዳደር የትምህርት አገልግሎት ክፍያ አሰራር ስርዓት ደንብ ቁጥር 194 ዝባር 2017 በካቢኔ በቅርቡ መጽደቁ ይታወቃል። ባለስልጣኑ በጸደቀው ደንብ ዙሪያም መንግስታዊ ካልሆኑ የትምህርት ተቋማት ጋር ውይይት አድርጎ መሆኑን ያስታወቀው ባለስልጣኑ የክፍያ ጭማሪውን የተገለጸው የዋጋ ጣሪያ ሲሆን በዚህ ዙሪያም ትምህርት ቤቶች ወላጆችን በመጥራት ማወያየት ይገባቸዋልም ተብሏል። ወላጆችና ትምህርት ቤቶችም በጋራ በሐሳቡ ላይ በመወያየትና በመመካከር የሚወስኑ መሆኑን የገለጸው ባለስልጣኑ በቀረበው የክፍያ ጭማሪ ላይ ወላጆች ትምህርት ቤቱ ባቀረበው ፕሮፖዛል መሰረት መግባባት ላይ መድረስ ካልቻሉ ወደ ባለስልጣኑ ሪፖርቱን የሚያመጡም ይሆናል። በዚህም ባለስልጣኑ ውሳኔ ይሰጣል። በመሆኑም ትምህርት ቤቶችም ወላጆችን በክፍያ ጭማሪ ዙሪያ ለማወያየት ሲጠሩ ወላጆችም በመገኘትና በብስለት በመወያየት አለፍነታችሁን እንድትወጡ ሲል ባለስልጣኑ አስታውቋል። የአዲስ አበባ ከተማ አስተዳደር የትምህርትና ስልጠና ጥራት ቁጥጥር ባለስልጣን በግለ ትምህርት ቤቶች ላይ የክፍያ ጭማሪ ያደረገው አነስተኛው 45 በመቶ ከፍተኛው ደግሞ 65 በመቶ ሲሆን ይህም በትምህርት ቤቱ የጥራት ደረጃና በትምህርት እርከን መሆኑን አስታውቋል። ኤሌክትሪክ ተቋርጦ የሚቆይበትን ሰዓት ከ365 ሰዓት ወደ 152 ዝቅ ለማድረግ እየተሰራ ይገኛል ተብሏል። የኤሌክትሪክ ኃይል ተቋርጦ የሚቆይበትን ሰዓት በ2012 ዓመት ከነበረው 365 ሰዓት በ2017 ወደ 152 ሰዓት ለማድረስ ታቅዶ እየተሰራ እንደሚገኝ የኢትዮጵያ ኤሌክትሪክ አገልግሎት አስታውቃል በአገልግሎቱ የኮሚኒኬሽን ስራ አስፈጻሚ የሆኑት አቶ አንዋር አብራር ለብስራት ራዲዮ እንደተናገሩት በሴክተሩ ከሚታዩ ዋነኛ ችግሮች መካከል የኤሌክትሪክ መቋረጥም አንዱ ነው። በአሁኑ ወቅትም አገልግሎቱ ለዜጎች የኤሌክትሪክ አገልግሎትን በአግባቡ ተደራሽ ለማድረግ ይህንን ችግር በሙሉ ለመቅረፍ እየሰራም ይገኛል። ለሀይል መቋረጥ ፈጣን ምላሽ ለመስጠት የሚያስችሉ ቴክኖሎጂዎች ጥቅም ላይ እየዋሉ እንደሚገኝ የተገለጸ ሲሆን ኃይል ተቋርጦ የሚቆይበትን ሰዓትም ለመቀነስ ተቋሙ የአቅም ማሳደግና መልሶ ግንባታ ፕሮጀክቶችን በስፋት እያከናወነ ሰላምም እንደሚገኝ ተመላክቷል። በሐዋሳ፣ በአዳማ፣ በድሬዳዋ፣ በመቀሌ፣ በደሴ፣ ባህርዳርና በጅማ ከተሞች የኃይል መቆጣጠሪያ ማዕከል ግንባታም ተጠናቆ አገልግሎት እየሰጠም ይገኛል ተብሏል። በዚህም ኃይል ጠፍቶ እንዳይቆይ የመስመሮችን ጤንነት ከአንድ ማዕከል ለመከታተል ትልቅ ሚና እንዳለውም ተገልጿል። መረጃው የቅድስ ደጀኔ ነው። ስልሳ ብር መልሴን አልሰጠህኝም በማለት የገዛ ጓደኛውን የገደለው ግለሰብ በቁጥጥር ስር ውሏል። በደቡብ ክልል ጌዲዮ ዞን ተወልዶ ያደገው የሱፍ ገነሞ ከጸጋዬ በዳኔ ጋር በስራ ምክንያት የተለያዩ ቦታዎችም ተዘዋውረዋል። በስራ ሁለቱ ወጣቶች በምዕራብ አርሲ ዞን ዶዶላ ከተማ አስተዳደር ቀበሌ 01 ውስጥ ሀርሜ ሬስቶራንት የተባለ ምግብ ቤት በአስተናጋጅነት ተቀጥረው መስራት መጀመራቸውን የዶዶላ ከተማ አስተዳደር ፖሊስ መምሪያ የወንጀል ምርመራ ዋና ክፍል ዋና ኃላፊ ኢንስፔክተር አብዱል አዚዝ አህመድ ለብስራት ራዲዮ ተናግረዋል። የሱፍና ጸጋዬ በሬስቶራንቱ የአስተናጋጅነት ስራ እየሰሩ እያለ ሚያዝያ 17 ቀን 2017 ዓም ከሰዓት በኋላ ተስተናጋጅ ቀለል ሲል የካፍቴሪያው ባለቤት የሱፍና ጸጋዬ ሻወር እንዲወስዱ በማለት 100 ብር በጸጋዬ አማካኝነት ሲሰጧቸው መሆኑን ተነግሯል። ሁለቱም የሻወር አገልግሎት ተጠቀሙ በኋላ እያንዳንዳቸው 20 20 ብር በአጠቃላይ 40 ብር ከፍለው ቀሪ 60 ብር ጸጋዬ ይቀበልና ወደ ኪሱ ያደርጋል። በዚህም ጊዜ የሱፍ መልሱን አምጣ እንጂ ይለዋል። ጸጋዬ የምንመልስ ለእኔ የተሰጠ ነው በሚል ግጭት ውስጥ መግባታቸውን የሱፍ ለፖሊስ በሰጠው ቃል አረጋግጧል። በዚህም ንዴት ውስጥ በመግባት ጸጋይን በቦክስ ጆሮ ግንዱ ላይ እንደመታውና ወዲያው በጆሮ ደም እንደፈሰሰም ይወድቃል። በአካባቢ የነበሩ ሰዎችም የወደቀውን ጸጋይን አንስተው ወደ ጤና ጣቢያ የወሰዱት ቢሆንም የደረሰበት አደጋ ከፍተኛ በመሆኑ ሕይወቱ አልፏል። ፖሊስም የደረሰውን አደጋ መረጃ ደርሶት የድርጊቱን ፈጻሚ በመከታተል ከካፍቴሪያው ሻንጣውን ይዞ ለመውጣትናም ለማምለጥ ሲሞክር በቁጥጥር ስር ያውለዋል። ፖሊስም የምርመራ መዝገቡን በተለያዩ ማስረጃዎች ማጠናከር ለአቃቤ ህግ የላከ ሲሆን አቃቤ ህግም በወንጀል ህግ ቁጥር 539 እዝባር 2 በከባድ የሰው መግደል ወንጀል ክስ መስርቷል። ክሱን ሲከታተል የቆየው የምዕራብ አርሲ ዞን ከፍተኛ ፍርድ ቤት ተከሳሽ የሱፍ ገነሙ ሰው ለመግደል አስቦ አቅዱና ተዘጋጅቶ የፈጸመው ተግባር ባይሆንም በወቅቱ ባለመረጋጋት የሰው ህይወት ላይ አደጋ አድርሶ ህይወት ማጥፋቱ በማስረጃ በመረጋገጡ ጥፋተኛ ተብሎ ሰኔ 10 ቀን 2017 ዓ.ም በዋለው ችሎት በ15 ዓመት እስራትና በ6 ሺ ብር እንዲቀጣ የወሰነበት መሆኑን የዶዶ ከተማ አስተዳደር ፖሊስ መምሪያ የወንጀል ምርመራ ክፍል ኃላፊ ዋና ኢንስፔክተር አብድል አዚዝ አህመድ ጨምረው ለብስራት ራዲዮ ተናግረዋል። መረጃው የኤደን ሽመልስ ነው። ወደ ባህር ማዶ መረጃችን ስንሸጋገር ቻይና የዩናይትድ ኪንግደም የጦር መርከብ በታይዋን ሰርጥ ላይ የሚያደርገውን ፓትሮል ተችታለች። የቻይና ጦር በቅርቡ የብሪታንያ የጦር መርከብ በታይዋን ባህር ማለፍ የጀመረችው ሰላምና መረጋጋትን የሚጎዳ ሆን ተብሎ የሚንቀሳቀስ ረብሻ ነው ብሎታል። የብሪታንያው ሮያል ባህር ኃይል በበኩሉም የኤችኤምኤስ ፓይ ጥበቃ ሮብለት ለረጅም ጊዜ ሲታቀድ የቆየው የስምሪት አካልናም በዓለም አቀፍ ሕግ መሰረት የተደረገም ነው ብሏል። ጥበቃው በአራት ዓመታት ውስጥም የመጀመሪያው በብሪታንያ የባህር ኃይል መርከብ የተደረገ ሲሆን የዩናይትድ ኪንግደም አገልግሎትም አቅራቢዎች ቡድን ለበርካታ ወራት የሚቆይ ስምምነትም ነው። ቻይና ታይዋንን እንደ ግዛቷ ትቆጥራለች። ራሷን ከቻይና ነጥላ የምታየው ታይዋን ግን ይህንን ውድቅ ማድርጋለች። ደሴቱን እንደገና ለማዋሃድ የኃይል እርምጃ ግን ቻይና እንደማትወስድም ገልጻለች። የቻይና የባህር ኃይል ቃል አቀባይ የእንግሊዝ ኤችኤምኤስ ስፓይ ጉዞን በአደባባይ ማሞካሸቷን ተችተው የእንግሊዝ ድርጊት የህግ መርሆችን ማዛባትናም ህዝቡን ለማሳሳት የሚደረግ ሙከራ ነው ብለውታል። እንዲህ ያሉ እርምጃዎች ሁኔታውን የሚያውኩና በታይዋን የባህር ወሽመጥ ላይ ሰላምና መረጋጋትን የሚጎዱ ሆን ተብሎ የሚደረጉ እንቅስቀሳዎችም ናቸው ብለዋል። የታይዋን የውጭ ጉዳይ ሚኒስትር በበኩሉም የዩናይትድ ኪንግደም ፓትሮን በታይዋን የባህር ዳርቻ የመርከብ ነጻነትን ሊያስጠበቀ ተግባር ሲል አሞካሽቶታል። የአሜሪካ የጦር መርከቦች በባህር ዳርቻው ላይ የመርከብ ነጻነትን እንቅስቃሴን አካሂደው እንደነበርም ይታወሳል። ለመጨረሻ ጊዜ እንዲህ አይነት ጉዞ በእንግሊዝ የባህር ኃይል መርከብ የተካሄደው እንደ አውሮፓውያን አቆጣጠር በሁለት 2021 የጦር መርከብ ኤችኤምኤስ ሪችመንድ ወደ ቬትናምም ነበር። በወቅቱ ይህንኑ እንቅስቃሴ በተመሳሳይ መልኩ ቻይና ወታደሮቿን በመላክ መርከቧን እንድትከታተልም አድርጋለች። የአያቶላ አሊ ካሚኔ ከፍተኛ አማካሪ ሻምካኒ እያገገሙ መሆናቸው ተነግሯል። የኢራን መንግስት ሚዲያ ከሳምንት በፊት እስራኤል ባደረገችው ጥቃት ክፉኛ ቆስለው ስለነበሩት የኢራን ጠቅላይ መሪ አያቶላ አሊ ካሚኔ የቅርብ አማካሪ አሊ ሻምካኒ ህክምና ሁኔታ ወቅታዊ መረጃን ሰጥቷል። የታስኒም የዜና ወኪል እንደዘገበው ሻምካኒ ምስጋና ለሐኪሞች ሌት ከቀን ጥረት አድርገው አሁን በተረጋጋ ሁኔታ ላይ ይገኛሉ። በህይወት አለሁ እናም ራሴን መስዋዕት ለማድረግም ዝግጁ ነኝ ሲል ለከፍተኛ መሪው እናም ለኢራን ህዝብ በላኩት መልእክትም አስታውቋል። በሌላ በኩል በቴህራን የሚገኙ ኤምባሲዎችን በጊዜያዊነት መዝጋታቸውን ሀገራትም እያስታወቁ ይገኛል። አውስትራሊያ፣ ስሎቫኪያ ና ቼክ ሪፐብሊክ በቴህራን የሚገኙ ኤምባሲዎቻቸውን የጸጥታ ሁኔታ እያሽቆለቆለ በመሄዱ ስራቸውን አቋርጠው እንደሚገኙ የውጭ ጉዳይ ሚኒስትሮቻቸው ይፋ አድርጓል። የአውስትራሊያ የውጭ ጉዳይ ሚኒስትር ፔኒ ዎንግ መንግስታቸው ሁሉም የአውስትራሊያ ባለስልጣናት ከቴህራን ኤምባሲ እንዲወጡ መመሪያ መስጠቱን ገልጸው አምባሳደሩ በአካባቢው እንደሚቆዩም ተናግረዋል። በኢራን ውስጥ ያሉ ሁሉም የአውስትራሊያ ዜጎች በሰላም እንዲወጡ ምክር ለግሰዋል። ስሎቫኪያና ቼክ ሪፐብሊክ በቴህራን የሚገኙትን ኤምባሲዎቻቸውን በጊዜያዊነት መዝጋታቸውንም አስታውቀዋል። ጀርመን ናም የአውሮፓ ሀገሮቿ በኒኩሌርና በሚሳይል ፕሮግራሞቿ ላይ ማረጋገጫ ለመስጠት ፈቃደኛ ከሆነች ከኢራን ለተጨማሪ ውይይት ክፍት መሆናቸውን የጀርመኑ የውጭ ጉዳይ ሚኒስትር አስታውቀዋል። የተከበራችሁ ተመልካቾቻችን፣ ከብስራት የዩቲዩብ ቻናል የተለያዩ መረጃዎችን አስደምጠናችኋል። ከኛ ጋር ስለነበራችሁ እጅግ አድርገን እናመሰግናለን።